በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትሪያሪክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት 64 የሰንበት ትምህርት ቤት መማሪያ መጻሕፍትን አዘጋጀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትሪያሪክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት እድሜን መሰረት ያደረገ ወጥ የሆነ ስርዓተ ትምህርት አዘጋጅቶ በሀገር ውስጥና በውጭ ሀገር ትግበራ ላይ ይገኛል። ለስርዓተ ትምህርት ትግበራውም ባሳለፍነው ዓመት ከአንደኛ እስከ አራተኛ ክፍል 23 የመማ የመጀመሪያ መጽሐፍትን በአራት ጥራዝ በማሳተም በስርጭት ላይ መዋሉ ይታወቃል። ዘንድሮም ደግሞ ከአንደኛ እስከ አራተኛ ክፍል 23 መማሪያ መጽሐፍትን በኦሮምኛ ቋንቋ ተተርጉሞ በአራት ጥራዝ፣ እንዲሁም ከአምስተኛ እስከ ሰባተኛ ክፍል 18 መማሪያ መጽሐፍትን በአማርኛ ቋንቋ፣ በአጠቃላይ 41 መጽሐፍትን ካለፈው ዓመት ጋር ደግሞ 64 መጽሐፍት ተዘጋጅተው ለህትመት መብቃታቸውን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ዋና ኃላፊ መጋቢ ሀዲስ ከሁሉ በማስቀደም በቸርነቱ ብዛት እስከዚህ ሰዓት የጠበቀን ሁሉን ያከናወነ በአገልግሎታችን በስራችን ሁሉ የረዳን እግዚአብሔር አምላክ ስሙ የተመሰገነ ይሁን። የተከበራችሁ በሀገር ውስጥም በውጭም ሀገር የምትገኙ ኦርቶዶክሳውያን ምእመናን በሙሉ እንኳን ደስ ያላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በሰንበት ትምህርቶች ማደራጃ መምሪያ እና ሰንበት ትምህርቶች አንድነት የተዘጋጀው ወጥ ስርዓተ ትምህርት በየአህጉረ ስብከቱ በሰንበት ትምህርቶች እየተተገበረ እንደሆነ ሁላችሁም ታውቃላችሁ። ይህ ወጥ የሆነ ስርዓተ ትምህርት በሁሉም አህጉረ ስብከት ተግባራዊ እንዲሆን በቅዱስ ሲኖዶስ ተወስኖ ተግባራዊ እየሆነ ነው የሚገኘው። በባለፈው ዓመት እግዚአብሔር ፈቅዶልን ይህ በዚህ በተዘጋጀ ወጥ ስርዓተ ትምህርት መሰረት የተዘጋጁ ከአንደኛ እስከ አራተኛ ክፍል የሚደርሱ 23 መጻሕፍት በአራት ጥራዝ ተዘጋጅተው ለህትመት መብቃታቸውና እንደዚሁም ደግሞ በየአህጉረ ስብከቱ እየተሰራጩም አገልግሎት እየሰጡ እንደሆነ ይታወቃል። በዘንድሮ ዓመት ደግሞ እግዚአብሔር ፈቅዶልን እግዚአብሔር ረድቶን ተጨማሪ ከአምስተኛ እስከ ሰባተኛ ክፍል ያሉ አስራ ስምንት መጻሕፍት ታትመው ለስርጭት ዝግጁ ሆነዋል። እነዚህ በአማርኛ የተዘጋጁ ናቸው። ከዚህም በተጨማሪ በኦሮምኛ ቋንቋ ከአንደኛ እስከ አራተኛ ክፍል ያሉ መጻሕፍት እንደዚሁ ታትመው ለስርጭት ዝግጁ ሆነዋል ማለት ነው። ከአንደኛ እስከ አራተኛ ክፍል ያሉ 23 መጻሕፍት በአራት ጥራዝ በኦሮምኛ ቋንቋ በዘንድሮ አመት የታተሙ ናቸው። ከአምስተኛ እስከ ሰባተኛ ክፍል ያሉ ደግሞ በሶስት ጥራዝ የተዘጋጁ 18 መጻሕፍትም እንደዚሁ በአጠቃላይ አ አንድ መጻሕፍት አምና ካሳተምናቸው ጋር ደግሞ ስልሳ አራት መጻሕፍት በሰባት ጥራዝ ተዘጋጅተዋል ማለት ነው። እንግዲህ ይሄ እግዚአብሔር ፈቅዶ እግዚአብሔር ረድቶን በእግዚአብሔር ቸርነት የሆነ ነው። ለምእመናን ደግሞ እጅግ የሚያስደስት ነው። በሰንበት ት/ቤት ማስተማሪያ መጽሐፍት በብዙ ስንቸገር እንደነበረ ይታወቃል። አሁን ግን በዚህ በስርዓተ ትምህርቱ መሰረት በተዘጋጁ መጽሐፍት እስከታች ድረስ ወጥ የሆነ ትምህርት ማስተማር የሚቻልበት እድል ተፈጥሯል። እንግዲህ አምና አራቱን መጽሐፍት ካሳተምን በኋላ ከአንደኛ እስከ አራተኛ ክፍል ያሉ ሀያ ሶስት መጽሐፍት ከታተሙ በኋላ ሁሉም አህጉረ ስብከት በሚባል ደረጃ ወደ መንበረ ፓትሪያሪክ ጠቅላይ ቤተ ክህነት እየመጡ መጽሐፍቱን እየወሰዱ ስርዓተ ትምህርቱም እየተገበሩ ይገኛሉ። አሁን ደግሞ ተጨማሪ መጽሐፍት አግኝተናል እና ከሀገረ ስብከት ደብዳቤ በመያዝ እንደዚሁም ደግሞ ከወረዳ ቤተ ክህነትም እንደዚሁም ደግሞ ከአጥቢያም በቀጥታ ይቻላል። በመሰረቱ ሕጋዊ የሆነ ደብዳቤ እስካለ ድረስ ከአጥቢያም በቀጥታ የአጥቢያው ሰበካ ጉባኤ ማተም ያለበት ደብዳቤ በመያዝ እየመጣችሁ መጽሐፍቱን እንድትወስዱ። ምክንያቱም ይሄ እድል እያለ ማስተማሪያ መጽሐፍት እያለ ልጆቻችን ሊቸገሩ አይገባም እና መምህራንም ማስተማሪያ ሊያጡ ስለማይገባ መምህራኑም እንደዚሁ መጽሐፍቱ እንዲገዙላችሁ በማሳሰብ ሰንበት ተማሪዎችም ከሰበካ ጉባኤ ጋር ተነጋግሮ እነዚህ መማሪያ መጽሐፍት እንዲገዙላችሁ በማሳሰብ እነዚህ ለስርጭት የተዘጋጁ መጽሐፍትን ልትወስዱ ይገባል። ይሄ የሚፈልቅ እድል ነው። ይህ እግዚአብሔር ፈቅዶ የሆነ ነው እና ይህንን እድል ሊያመልጠን ፈጽሞ ስለማይገባ ሁሉም ባለድርሻ አካላት አህጉረ ስብከት፣ ወረዳ አብያተ ክርስቲያናት፣ እንደዚሁም ደግሞ አጥቢያዎችም ጭምር ደብዳቤ እየያዛችሁ የተዘጋጁትን መጻሕፍት እንድትወስዱ በእግዚአብሔር ስም ጥሪያችን እናስተላልፋለን። ይሄ በሀገር ውስጥ ላሉም እንደዚሁም ደግሞ በሀገር ውጭም ላሉት ሁሉ የሚሰራ ነው። እስካሁን ከሀገር ውጭ በርካታ መጻሕፍት ወስደው በስርዓተ ትምህርቱ መሰረት ሰንበት ትምህርት ላይ እየተገበሩ እያስተማሩ ያሉ አጥቢያዎች በርካታ ናቸው። አሁንም ይህንን እድል በመጠቀም ወደ ውጭ ሀገርም መውሰድ፣ በሀገር ውስጥም መጻሕፍቱን እየወሰዱ ስርዓተ ትምህርቱን መተግበር ይገባልና ይህንኑ እንድታደርጉ በእግዚአብሔር ስም ጥሪያችንን እናስተላልፋል። እንሰነፋለን የረዳን፣ ለዚህ አበቃን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።